ከስንት ስቃይ መከራ ዛሬ አልማዝ ከዴቭ እጅ ወታለች ማለት ነው። እስካሁን የሰራችው ስራ እየቀጠቀጠ ንዴቱን እየተወጣ እስካሁን ቆይቷል። ያው ስንት ቀኑ ነው፣ ማንም ሳያውቅ ሳያስነቃ ቤት እየገባ እየወጣ ስራ ጀምሮ ያለሁ እያለ ልእልቲና ሌሎቹም እያፈላለጉ እያለ እሱ ግን ስራው እየሰራ ነበር። እየመጣ ልብሱ እየቀየረ እየሄደ አልማዝን እያሰቃየ ነበረ። ከስንት ስቃይ በኋላ እንግዲህ ዛሬ ልእልቲ ያው ደርሳ ከቦታው እየተከታተለች ደርሳለች። በራሷ ጊዜ ጎበዝ ነች። የፖሊስ እናሳወቀ ፖሊስ ይስማው ሲሏት እንቢ ብላለች። እኔ ባለፈው ብዙ መከራ ደርሶብኛል። ግን ልጅቷ በጣም ብልጥ ነች። ለምን ደወደቃላችሁ? እናቷ ብዙ ወንጀል እንዳለባት ስለምታውቅ ብዙ ፋይል ስለሚከፈትባት ነው። ያን ነገር ፖሊስ ያለመመልከት ፍቃደኛ መመልከት ፍቃደኛ ያልሆነችው ማለት ነው። ስለዚህ ብዙ እንትኖች ያላት፣ ስለዚህ በራሳችን መንገድ እንፈልግ ብላ ያው በራሳቸው መንገድ እያስፈለገቻቸው ነበረ። እሷም እንደዛው። ግን ኤልሳና ኤልሳ በተለይ በጣም ተንከሲ ሰው ነች። ከካሌብም ከሉሊትም ለማጣላት ብዙ እርቀት ሄዳለች። አሁን መጨረሻ ተሳካላት ይመስለኛል። እንዲሁም ደግሞ ከሉሊትም ለማጣላት ብዙ ሞክረ ነበረ፣ ግን ለልዴ በጣም ጎበዝ ነች። አንዳንዴ ፊት ስትሰጣትም፣ አንዳንዴ ግን ፊት አትሰጣትም አትሰጣትም ነበር። ከግዛህቴ አያገባሽም ምንም ይሁን ምን ምን አገባሽ በኔና ሉሊት እያለች ትመልሳት ነበረ። እንግዲህ አልማዝ የዋጋ ነው ያገኘችው በአስራ አንደኛው ሰነትን ግን አሁንም መለቀ ቃል ነበረባትም ይኸው ተለቃ አንድ ገና ፉከራውም ጀምራለች ማለት ነው። ይህን ፉከራ አይታችላል። ይህን ፉከራ ይጀምራለች ከዚህ በኋላ ምንድን ነው ምትሆነው? ይህን ፉከራ እስከ መቼ ነው ትንሽ ላገግም እንጂ አለቃቸውም፣ እያንዳንዱ ዋጋ አስከፍላለሁ ፈላለች። እንግዚህ ያው የሚረዳ ተነበረውን ፖሊስ እስር ቤት ነው። ሌላ ደግሞ ዋጋ የምታከለችው ማነች? አንድ ሉሊት ነች። ከቤት አስወጥታ ያው ያባረዳለች አንዷ የእሷ ነው፣ ሌላው ደግሞ በላቀ ማለት ነው። ግን ከዚህ ጭንቀት ሁሉም ወጥተሽ እንደገና ክፋትን ማሰቡ ትንሽ አይከብድም ወይ? አዎ አይከብድም ወይ ጋይዝ ልጅሽ እኮ ንቀሻት ነው እንጂ። ከዛ በፊት ነግራች ነበረ። ዴቪን እንደሚይዝሽ ፎቶሽ ይዞ እንደሚዞር ነግራ ነበር። ግን አልሰማም ብለሻል። ግን አሁን ከስንት አሁን ዛሬ በሳት ለመቀጠልሽ ነበረ ጋዝ ረፍፎ ነው። እንግዲህ ያው የደረሰችልሽ የገዛ ልጅሽ ማለት ነው። እንግዲህ እነሱ የሚጠረጠሩት ካሌብ ነበረ። ግን ካሌብ ይሄ ነገር አላደረግም። አሁን ደግሞ ምናልባት እሱ የተራው ሊይዛት ይሆናል። ይሄ ሁሉም በሰራሽው ስራ መጀመሪያ ነው። ያው መጨረሻ አካባቢ ያው እንደዚህ እየተፈራረቁበት ይገኛሉ ማለት ነው። ስለዚህ እስካሁን ለሰራሽ ስራ ዋጋ እየከፈልሽ ነው ያለውና እንግዲህ በቤት ሲወጣ ሲገባ ዴቪድ ምንም አልጠረጥሩትም፣ ያው ከልዕልቲ ውጪ ማለት ነው። ልዕልቲም በቅርብ ነበረ፣ ከትላንት ወደ ለመከታተል ሞክራ ነበረ። በመሀል ደግሞ መንገድ ላይ ኤልሳ ያው ገጠመቻት፣ ያው አቋርጠዋለች። ዛሬም ደግሞ ያው እንትኗን ጀምራ ነበረና፣ ያው በዛ በጀመረችው መሰረት ከቤት ሲወጣ እንትን ብላ የት ነው የምትሄደው ስለው ምን አገባሽ ምን አገባሽ እኔ መሄድ አለመሄድ ብሎ ያው ወጣ ሲወጣ ደግሞ እንዴ አንተማ መከታተል አለብኝ እኔ ልእልቲ ብላ ያው ሄደች ማለት ነው። እንግዲህ መጨረሻ አካባቢ ያለበትን ድረስ እየተከታተለች ከኋላ ከኋላ ምንም ሰታስነቀ እየተከታተለች ደረሰች። እሱም ልክ ይዞ የገባው ትልቅ የጀርከን እንዳያችሁት ያው እንትን ይመስለኛል፣ ናፍጣ ነገር ይመስለኛል። ይህ እንትን ማስገ አሁን እኔ ናፍጣ ነው አልኩኝ አላቅም አቅም ዘይት ነገር ይሁን ብቻ ማቀጣጣያ ነገር ነው። እሱን ነው ደፍቶባት ለማቃጠል ለሞክሮ ነበረ። ግን ከኋላ ቦታ እራሱ ስትለው ሄዶ የወደቀው ማለት ነው። ደሳራት አልማዝ ነው በዛ ሰት እንደው ደስታው የሚሰማት ባለፈው እንደ ሲያስቀየት ሁሉ እባክን ግደ ላይ ከዚህ ሁሉም ስቃይ ስትለው አልገድልሽም፣ እንደዚህ በቀላሉ መሞት እኮ እንትነው በቃ ማረፍ፣ እረፍት ነው። ግን እረፍት ሳትወስጪ እንደዚህ ነው እኔ ማድረግ ምፈልገው እንጂ መግደል ና አልገድለሽም ብሎ ነበረና ያው አልገደላትን። ግን በጣም ነው አሰቃያት። በመጨረሻም ያው እንዳያችሁት ልእልቲ መታ ራሱ ስለው እዛ ወደቀ። ራሱ ስሎ ከዛ በኋላ እጇን እግሯም ፈታ። ስልኳም በእሱ ኪስ ው ምርምራ አውጥታ ይዛት ቤት አለለች። ከኋላ ግን ማን ምን የማቀው ነገር የለም ያው ተነስተዋል ራሱ ከሳተበት እሷም የሆነ ሻሂ ቤት ነገር አስገብታ ያለው ነገር ነገረቻት፣ እና ጊዜ ሆኖ አሁን ይሄ ያልጋ የሚሆንሽ ብላ የተወሰነ ሳንቲም ሰጠችን። ግን ጊዜያቸው ያው የጠብቁ እንጂ ይሄንን ዋጋ አስከፈሉኝ እኔም ዋጋ አስከፍላቸው ብላ እንግዲህ እየዛተች ነው ማለት ነው። አሁን ዋጋ የምትከፍለው ያለው ከዛ በፊት ከሰራቸው ስራ ወንጀሏ ነው እንጂ አሁን አይደለም። አሁንም እንደዚህ የምታደርጊ ከሆነ ነገይም ከነገ ወዳም ያው ይቀጥላል። ስለአንቺ ክፋት ማለት ነው። ሰው እንዴት ነው በጥፋቱ የማይማረው እንዴ? እንደምንም ብለሽ ዛሬ ከሞት አፋፍ ደርሰሽ ልጅቷን አድርሳሽ ወይም ደግሞ አትርፋሽ እንደገና ተንኮልን፣ ምን አይነት ነው ተንኮል እና ያው እንግዲህ ያው የዛተች ነው። ከዚህ በኋላ ምን እንደሚገጥማቸው የምታደርጋቸው በላቅም፣ ግን ዳዊትም የሚለቀት አይመስለኝም። ሰው ከጥፋቱ ይማራል፣ እንደገና ወይም ይቅርታ መጠየቅ ካለበትም እግር ወድቆ ይቅርታ ይጠይቃል። እሷ ግን እንድገና ፉከራ ነው፣ እንደገና ዛቻ ነው። ይሄን የማይረባ እያለች የማይረባ ባይሆንማ፣ ይሄናው ሳምንት ሙሉ እየቀጠቀጠሽ ነበር እኮ። ምን ትያለች ሴትዮ እንዴ? ቀጠቀጠሽ በሚገባ ምን ያድርግ እንዴ? ይህ ሁሉም ጥፋቱ ያንቺ ነው። ስለዚህ ዚህ ብዙ በደሞ እንደገና ልጅሽን ሄጂ ነው ማስቃያት አለ አይ ልጄማ ምን መራለች ማለችው። እኔስ ምን አልኩሽ? እኔስ ምን አልኩሽ? መጀመሪያ ስታስቃየኝ የነበረ አንተም አባትህም ክፉ ናቸው አለችው። በመጨረሻ ሲጨንቀት ማለት ነው። አንተም አባትህም ክፉ ናቸው። ያው የሞት አፋፍ ያው ስትደርስ ማለት ነው። ጭካኔው በጣም ሲበዛባት አባቱም ዘለፈችው። እሱም ያን ነበር ተናድጎ እግሩ ላይ በጫማው እግሩ አርግጥ አድርጎ ሲይዛት ኡ ያለች ማንም የሚደርስላት አልነበረም፣ በሰዓቱ እንደው ልእልቲ ሰሞኑን ጠርጥራው ነበረ መጨረሻ በቤት ሳይውል የሆነ ቦታ ቀይሮ ምናምን አርፍዶ ሲመጣ ያ ያን የጠረጠረችው ነው። ግን በጣም ጎበዝ ስማርት ነች፣ እስቲል እስካሁን እንዳገኘቻት አልተናገረችም። በቃ ስለ እናትሽ ወዴ ምን አለስትበር፣ አረ ምንም የለም ምንም አልሰማሁም። ምን ተፈጠረ? ያው ትገኛለች፣ ፈጣሪ ያለቀን ትላለች ታዩ ሼ ብልጦ ልጅ ማለት ነውና፣ ምንም የታወቀ ነገር የለም አሁንም ግን ሄ እስከመጂ ዳዊት ስያቅ ይሆናል ወይ አሁን ራሱን ያው ራሱ ስቶ ነበረ በዛ ሰዓት። አሁን ግን ራሱ ወደሱ ሱ ሲሄድ ማለት ነው። ራሱ ወደሱ ሲሄድ መጀመሪያ ወደ ቤት ነበር፣ መሬት ላይ ነበር ተዘርሮ ነበር። አሁን ቆሞ ያው እያነከሰን ቢሆን ወደ ቤት ሄደዋል፣ እየተቀበሉት ነበር። ቪዲዮ ተቋረጠው። ነገ ይቀጥላሉ፣ ሲቀጥሉ እናመጣለን ማለት ነው ኦኬ እናመጣለን ስለዚህ፣ ምን ይሆናል እዚህ ዋለስ አውቁ ይሁን ልእልቲ እንደዚህ እንዳረገችው ሌላ ታሪክ ውስጥ እንዳትገቡ። በተረፈ የምና ይሆናል ሰላማችሁ ይብዛ። ባይ ባይ። ቪዲዮ ላይክ አድርጉት።